ውድ አድማጮቻችን የምታዳምጡት ራዲዮ ነጋሺ የኢትዮጵያ ሙስሊሞች ድምፅን ነው። ቀጣዩ የታሪክ አምድ ዝግጅታችን ነው። የኢትዮጵያ ሙስሊሞች ታሪክ የኢማም አህመድ አልገዛሊ በተለምዶ አህመድ ግራኝና እንዲሁም የሐሰን አንጃሞ ታሪክ በተከታታይ ያስደመጥንበት ይህ አምድ እነሆ ባዘጋጅና አቅራቢው በሙሃባ ጀማል ተዘጋጅቶ ዳግም መቅረብ ጀምሯል። በተከታታይ ከምናቀርብላችሁ የአህመዲን ጀበል ከ615 እስከ 1700 አመተ ልደት ድረስ የነበረውን የኢትዮጵያ ሙስሊሞች ታሪክ ከሚያትተው መጽሐፍ ውስጥ ለዛሬ የኢትዮጵያ ቀደምት የታሪክ ሊቃን ወይንም ኤሊቶችን ባህሪና የኢትዮጵያ ታሪክ ሲጻፍ የተጠቀሙበትን ሶስት አበይት ዘዴዎችን የሚያብራራውን የመጽሐፉን መቅድም ክፍል አንድ ብለን እናቀርበዋለን። እንግዲህ ወደ ዝግጅቱ ሁሉ ውሰዳችሁ። ሙሃባ የኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ አሕመዲን መቅድም። በኢትዮጵያ ዘመናዊ ትምህርት ከተጀመረበት ጊዜ አንስቶ የዘውድ አገዛዝ እስካከተመበት ጊዜ ድረስ ባለው ከግማሽ መቶ ዓመታት በሚበልጥ ጊዜ ሙስሊሙ ኢትዮጵያዊ በተለያዩ ስልቶች ከትምህርት ተገፍቷል። ፍትሐዊ ባልሆነ መንገድ የትምህርት ዕድል ተነጎታል። በዚህም ምክንያት ሙስሊም ያልሆኑ ወገኖች ያገኙትን ዕድል ለማግኘት አልቻለም። በዚህ ሳቢያ ከተከሰሱት የተለያዩ ችግሮች ውስጥ ዋነኛውና ትልቁ ሙስሊሙ እውቀትን በማምረት ሂደት ውስጥ ሚና እንዳይኖረው መደረጉ ነው። በዚህ አኳያ በተለይ በኢትዮጵያ ታሪክ ጥናትና ምርምርም ሆነ ኢትዮጵያዊነትንና የኢትዮጵያዊነትን አይነተኛ ምንነት በመወሰድ ረገድ ሙስሊሙ የዳር ተመልካች የተደረገበት እውቀት ሙስሊም ባልሆኑ ወገኖች ብቻ የሚመረትበት ሁኔታ ተፈጥሯል። በሂደቱ ተጠቃሚ የደረገው ማህበረሰብ የተማሩ ሊቃን ማፍራት ከመቻሉን ባሻገር እውቀትን መወሰን የቻለበት ሁኔታ ወይንም እድል ተፈጥሮለታል። ምን አይነት እውቀትን የሚያስፈልገው የማያስፈልገውስ የማንና የትኛው ታሪክ መጠናት አለበት? የማንስ ባህል መጠናትና በስፋት መታወቅ አለበት? ወዘተ የሚለው በሌሎች በልህቃኑ ነው የተወሰነው። በመሆኑም የራሱን የራሱ ልህቃን ለማፍራት ያልቻለው ያልቻለውና በዚህ እውቀትን የማምረት ሂደት ውስጥ ምንም አይነት ሚና እንዳይኖረው የተደረገው ሰፊው የኢትዮጵያ ሙስሊም ማህበረሰብ የተገለለበትና ተጎጂ የሆነበት ሁኔታ ተፈጥሯል። የዚህ ውጤት በተለያዩ የእውቀት መስኮች ላይ የየራሱ መገለጫዎች አሉት። በታሪክ ጥናት መስክ ወሰድን፣ የሂደት ተጠቃሚ የሆነው ወገን ሊቃኑ ከሰሯቸው ሥራዎች ውስጥ አንዱ ለታሪካዊ ክስተቶች የራሳቸውን ትርጉም ለመስጠት መቻላቸው ወይንም መታደላቸው ይጠቀሳል። ለምሳሌ በኢትዮጵያ ታሪክ ውስጥ ቁልፍና አስፈላጊ የሆኑት የታሪክ ወቅቶች፣ በጣም አስፈላጊ የሆኑት የታሪክ ክስተቶች፣ ወሳኝ የሆኑት የታሪክ ሰዎች ወዘተ የሚሉትን የወሰኑት እነዚሁ ሊቃኑ ወገኖች ናቸው። ለምሳሌ ከታሪክ ወቅቶችና ሰዎች ውስጥ ንጉሥ ካሌብ፣ ንጉሥ ይዛና፣ አጼ አምደ ጽዮን፣ አጼ ዘር ያዕቆብ፣ አጼ ፋሲል፣ አጼ ቴዎድሮስ፣ አጼ ዮሐንስና አጼ ምኒልክ ወዘተ እና ታሪካዊ ገድሎቻቸው ጎልተው እንዲተረኩ የተደረገበት ሁኔታ ይታያል። ሌላው አሁን ከታሪክ መስክ ሳንወጣ አብይ ወይንም ማዕከላዊ ባህል የሚለውን ወስነውታል። በዚህ ምክንያት የኢትዮጵያዊነትን አይነተኛ ምንነትና መገለጫዎችን የሚነግሩን እነሱ ናቸው። ዛሬ ላይ ሆነን ሰፊና ረጅም የሆነውን የኢትዮጵያ ታሪክ ስናጠና ይህ የልህቃኑ ጎራ ከዚህ በላይ በተጠቀሱት መልኩ ዕውቀትን የመወሰን ሚና ሲጫወቱ ቢያንስ ሶስት መሰረታዊ ስልቶችን ወይንም ዘዴዎችን እንደተጠቀሙ በእርግጠኝነት መናገር እንችላለን። እነሱም መረጣ፣ መዝለል ወይንም መተው እና ማጠልሸት ናቸው። በሊቃኑ ሲተረክ የኖረው ዘርፈ ብዙ የኢትዮጵያ ታሪክ እነዚህ ቢያንስ ብለን የጠቀስናቸው ሦስት ስልቶች ላይ የተመሰረተና የተገነባ ነው። የሊቃኑ መደብ የዕውቀት ማምረቱንና ዕውቀትን የመወሰኑን ግፊት ለረጅም ዘመን ተጭኖት ቆይቷል። ከዚህ የተነሳ ስለ ኢትዮጵያ ሲታሰብ በሊቃኑ ከተሳለው ስዕል ውጪ ለማሰብ እንኳን የማይቻልበት ሁኔታ ሰፍኖ ቆይቷል። የእነዚህን ሶስት አበይት ስልቶች አሉታዊ ውጤት በምሳሌ እንመልከት። የመረጣ ስልት በኢትዮጵያ ታሪክ ውስጥ በመረጣ ስልት እጅግ ጎልተው እንዲታዩ የተደረጉ የታሪክ ወቅቶች አሉ። ለአብነት ከአራተኛው እስከ ሰባተኛው ክፍለ ዘመን መጀመሪያ ከአስራ ሶስተኛው እስከ አስራ ስድስተኛው እንዲሁም ከአስራ ዘጠነኛው መቶ ክፍለ ዘመን አጋማሽ በኋላ ያሉት የታሪክ ወቅቶች እጅግ ጉልህ ስፍራ ይዘው እናገኛቸዋለን። በዚሁ ስልት ጎልተው እንዲታወቁ ከተደረጉ የታሪክ ቦታዎችም ውስጥ አክሱም፣ ላሊበላና ጎንደርን ወዘተ እናገኛለን። ከታሪክ ወቅቶችና ቦታዎች በተጨማሪ ከሃይማኖታዊ ቅርስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርሶች፣ ከቋንቋ አማርኛ ወይንም ግዕዝ በተወሰነ ደረጃ ትግርኛ ይመረጣል። በኢትዮጵያ ታሪክ ቦታ ካላቸው ስርወ መንግስታት ደግሞ ደግሞ የሰለሞናውያን ስርወ መንግስትና በተወሰነ ደረጃ የዛግዌ ስርወ መንግስትን ወዘተ በመጥቀስ በኢትዮጵያ ታሪክ ሊጠና በስፋት ሊታወቅና ሊወሳ ይገባል ተብሎ የታሪክ ቅኝት እንዲህ እንዲተወስኑ ኖሯል። የመተው ስልት ሁለተኛ የልሂቃኑ ስልት የመዝለል ወይንም የመተው ስልት ነው። ለህቃኑ በኢትዮጵያ ታሪክ ውስጥ ጎላ ብሎ እንዳይታይ እንዲዳፈን አልያም እምብዛም ትኩረት እንዳያገኝ የሚሹት የታሪክ ምዕራፍ ክስተት ወይንም የታሪክ ሰው አንድም ከናካቴው ይዘሉታል አልያም እንደ ነገሩ ነካክተው ይተውታል። በኢትዮጵያ ታሪክ ውስጥ የሙስሊም ሱልጣኔቶች የነበሩበት ዘመን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ታሪክ እንዲሁም የጊቤ መንግስታት ታሪክ በልሂቃኑ ከተዘለሉት ወይንም እንደነገሩ ተነካክተው ከተተዉት የታሪክ ምዕራፎች አኳያ በጥሩ ምሳሌነት ሊጠቀሱ ይችላሉ። ከነዚህ በተጨማሪ ሀረር በኢትዮጵያ ታሪክ ውስጥ በስፋት ሊጠና የሚገባው ሆኖ ሳለ የሚገባውን ያህል ጉልህ ስፍራ አልተሰጠውም። በተመሳሳይም በሰሜን ሸዋ አካባቢ በኢፋት ስርወ መንግስት ጋር በተያያዘ የሙስሊሞች ታሪክ ጎልቶ እንዳይወጣ የተደረገበት በሌላ አነጋገር የተተወበት ሁኔታ እንዳለ ማየት ይቻላል። ይሄው የመዝለል ወይንም የመተው ስልት በጉልህ ከሚታይባቸው ገጽታዎች ውስጥ አንዱን ሰፊ የታሪክ ወቅት ከናካቴ የመዝለል ውሳኔ ሳይጠቀስ አይታለፍም። ለምሳሌ በሊሂቃኑ የኢትዮጵያ ታሪክ ድርሳን ከሰባተኛው መቶ ክፍለ ዘመን መጀመሪያ አንስቶ እስከ አስራ ሁለተኛው ክፍለ ዘመን ያለው የኢትዮጵያ ታሪክ አይታወቅም፣ ወይንም በስፋት እንዳይታወቅ ተደርጓል። ይህ ዘመን እስልምና ወደ ኢትዮጵያ የገባበት የተስፋፋበትና የኢትዮጵያ እስላማዊ ታሪክ ሰፊ አሻራውን ያሳረፈበት ዘመን ነበር። የማጠልሸት ስልት ከመረጣና መተው በተጨማሪ ሊቃኑ የኢትዮጵያን ታሪክ የቃኙበት ስልት ማጠልሸት ነው። ይኸውም አንድን የታሪክ ወቅት ክስተት ወይንም ታሪካዊ ሰብዕና መጥፎ አድርጎ መሳል እንደማለት ነው። ለምሳሌ ጉልህ የሆነ የማጠልሸት ዒላማ ሰለባ የሆነው የኢትዮጵያ የታሪክ ወቅት ከአስራ ስምንተኛው እስከ አስራ ዘጠነኛው መቶ ክፍለ ዘመን አጋማሽ ድረስ ያለው ዘመን ነው። ይህን የታሪክ ወቅት ሊቃኑ ዘመነ መሳፍንት የሚል ስያሜ ይሰጡታል። የዘመኑ አይነተኛ መገለጫ ተደርጎ በስፋት የሚተረከውም ኢትዮጵያ ከሌላው ዘመን በተለየ ሁኔታ በመሳፍንት አገዛዝ ተከፋፍላ በማያባራ የእርስ በርስ ጦርነት ስትታመስ የነበረችበት ዘመን እንደሆነ ነው። ግን ነው ወይ ብለን ስንጠይቅ በእርጋታ የዘመኑን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ታሪክ ስናጠና የምናገኘው ከሚባለው የተለየ እውነታ ነው። ለምሳሌ ይህንን የታሪክ ዘመን ከአጼ ቴዎድሮስ፣ ከአፄ ዮሐንስ፣ ሌላው ቀርቶ ከአጼ ምኒልክ የአገዛዝ ዘመን ጋር እንኳን ስናነጻጽር የአጼዎቹ ዘመናት የተሻሉ ነበሩ ሊያስብል የሚያስችል ምንም መረጃ አናገኝም። ከዚህ የማቀርሸት ቅኝት ጀርባ ያለው የታሪክ እውነታ ሌላ ነው። ይህ የታሪክ ወቅት ራሱን ከሰለሞናዊ ስርወ መንግስት ጋር የሚያዛምደው ገዢ መደብ ኃይል የተዳከመበትና በሰፊው ማዕከላዊ ኢትዮጵያ ሙስሊም ኦሮሞ ነገስታት ተጠናክረው የነበረበት ወቅት ነው። ሌላው እንዲጠነሽ የተደረገው የታሪክ ወቅት የ16ኛው መቶ ክፍለ ዘመን የሙስሊም ሱልጣኔቶች በተለይም የአዳል ሱልጣኔቶችና የክርስቲያኑ ሰለሞናዊ ስርወ መንግስት ጦርነት ይጠቀሳል። የጦርነት ታሪክ የልቂት እና የጥፋት ታሪክ እንደመሆኑ አሉታዊ ገጾቹ ያመዝናሉ። ያም ሆኖ በኢትዮጵያ ታሪክ የተዘከሩ የተለያዩ ጦርነቶች የተሳሉበት ቅኝት አሁንም ችግር ያለበት መሆኑን መካድ አይቻልም። ለምሳሌ ከላይ በጠቀስ ነው የታሪክ ወቅት የሙስሊም ሱልጣኔቶች የበላይነት ያገኙበትን ጦርነቶች በወራሪነት ከመፈረጃቸው ባሻገር ከፍተኛ የኢትዮጵያ ቅርሶች የወደመበት አያሌ አብያተ ክርስቲያኖች የተቃጠሉበት ወዘተ ተደርጎ ነው የተሳለው። በአንጻሩ ከእርሱ ያላነሰ እልቂትና ጥፋት የደረሰበት የኢፋት ስርወ መንግስት ሙሉ በሙሉ የወደመበት በአጼ አምደ ጽዮን የተካሄደው ጦርነት ግን የአንድ ታላቅ ንጉሥ ገድል ተደርጎ ተስሏል። ከሊቃኑ የታሪክ ጸሐፊዎች አንዱ የሆኑት ተክለ ጻድቅ መኩሪያ በኢማም አህመድ ኢብን ኢብራሂም አልጋዚ ዘመን 1827 እስከ 1543 ለጻፉት ጥራዙ እጅግ ዳጎስ ያለ የታሪክ መጽሐፍ የሰጡት ርዕስ የግራኛ አህመድ ወረራ የሚል ሆኖ እናገኘዋለን። ተቶ ለማይተው ወይ ለመዝለል የማይመች ግን ደግሞ የሙስሊም ንጉስ የበላይነት ለታየበት የታይኮርት የተሰጠው ቅኝት ወይንም የአቀራረብ ስልት ማጠልሽት መሆኑን ከዚህ ጥቂት ምሳሌዎች ማየት ይቻላል።